ቨርኒንግ ቦዲ ኦፍ እንትን ነው የባንክ አስተዳደር ነው። ሰርቪሱን ግን የሚሰጠው ባንኮቹ ናቸው። ስለዚህ አሁን ዳሽን ባንክ የአንድ ባንክ ሴክተር ሆኖ ለምንኑ ዲያስፖራ ብድር ያመቻቻል። ስለዚህ ሰው መኪና መግዛት ቢፈልግ ብድር አለ፣ መኪና ቤት መግዛት ቢፈልግ ብድር አለ። ቤቱንም አሁን ታውቂያለሽ፣ ኢትዮጵያ ውስጥ ጥሩ በሪል ስቴት ደረጃ ጥሩ እየሰራ ያለ ሁለተኛ ደግሞ ብዙ አፎርደብል የሆኑ በኢኮኖሚካሊም ጥሩ የሆኑ ሪስቴቶችን እየገነባ ያለው ኦቪድ ሪል ስቴት ነው እና ኦቪዲሲ ለሚገነባው ቤትም ሎን እያመቻቸ ነው፣ ዳሽን ባንክ እና ከዛ በተጨማሪ ራይድ ታውቂያለች ብዙ እንደው ከሚድሊስት የሄዱ እህቶቻችን በራይድ ብዙ ሰርቪስ እየሰሩ ነው፣ ራሳቸውን እየለወጡ ቤተሰቦቻቸውን እየለወጡ የምታደርጊው ነገር አንቺም በጣም በጣም ትልቅ ነገር ነው። ምክንያቱም ሴቭ ያርሻቸው ነው የቀላል ነገር አይደለም ማለት ፈጣሪ በሆነ ሳል ላይ የሆነ ሰው ያነስ አልገባሽ ሰውን ሴቭ ለማድረግ እና ላይክ ይህም አንዱ ነገር ነው። ምክንያቱም እህቶቻችን ላይክ ታውቂያለሽ፣ ላይክ ብዙውን ጊዜ ወይ ለቤተሰቦቻቸው ወይ ደግሞ ለወዳጅ ለፍቅር ብለው ብነው ብዙ ነገር ሰክሪፊኬሽን ብዙ ነገር ያጣሉ እና አሁን ግን እንደዚህ በቋሚነት በአካውንት ራሳቸው ከፍተው ራሳቸው ማኔጅ የሚያደረጉት የዲያስፖራ አካውንት ዳሽን ባንክ ላይ ከፍተው ራሳቸው የሚገዙት ቤት ከራይድ ቀጥታ ቢገዙ ጥሩ ሪፑቴሽን ያላቸው ካምፓኒዎች ናቸው። ቤትም በራሳቸው ቢገዙ እነዚህ ነገሮች ቢያደረጉ ሰክሰስፉል ነው የሚሆኑት። ስለዚህ እነዚህ ካምፓኒዎች ውድድሩን ሙሉ ለሙሉ ስፖንሰር አድርገው ሲመጡ ነው ለእኛ ፕሪቪሌጅ የሰጠን። ይሄ የቢሮ ክፍያ አለ ታውቂያለሽ፣ የኢንሹራንስ ክፍያ አለ፣ የኢቨንት ማኔጅመንት ክፍያ አለ። እነዚህ ሁሉ ከበርት ያደረጉልን ሙሉ ለሙሉ ይሄ ውድድር በቃ ለመቄዶንያ እንትን መሆን አለበት ስለን ሰይፍ ፋንታሁን ሾው ላይ በነበረው ፕሮግራምም ላይ ተገኝተን ፕሮግራሙ ላይ ቃል ገብተንም እኛም ደግሞ ከካምፓኒያችን ኢቨን ከዚህ በፊት በኋላ የሚመጣው በሚል ሳይሆን ቀድመን ቃል ገብተን በቼክም ሰጥተን ነው የመጣ ነው እና ዱባይ ላይ ያለው ተቀባይነትም ደስ ይላል። አቡዳቢም፣ ሻርጃም፣ አጅማንም ያለው ተቀባይነት በጣም ደስ ይላል። ብዙ እህቶቻችን አብረው ነው ያሉት። ብዙ ወንድሞቻችን አብረው ነው ያሉት። ሞል ላይ የሚሰሩ፣ ሴልስ ላይ የሚሰሩ፣ ማዳም ቤት የሚሰሩ ሁሉም ኢትዮጵያውያን ኢንቨስተሮች፣ እንትኖች፣ የራሳቸው ካምፓኒ ያላቸው ኢትዮጵያውያኑ ብለው ተሳትፈዋል እና የተሳተፉም ነው። አሁንም እንዲሳተፉ እንፈልጋለን። አንቺም ደግሞ ጥሪ እንድታቀርቢልን በትትና እንፈልጋለን። ምክንያቱም አንቺ ኦልሬዲ መቄዶንያ ካመነባቸው ለአንቺ ማደራቀጥ አለባቸው ላይክ ኢንፍሉዌንሰሮች አንዱ ነሽ እና ኦፊሻል ደብዳቤም ደርሶሻል ብዬሽ አስባለሁ። ማቲም ነግሮሻል፣ ቢኒም ላንቺም ሰፖርት እንድታሪግ አብረሽን እንድትሆኝ ትብሮሻል። ስለዚህ ይህን ፕሮግራም ይዘን መተናል። ከአጅማና ከአቡዳቢ ላይ የሚመጣ ሰው መኪና አረንጅ አድርገናል። አሁን እንዳልኩሽ ሌሊት ነው ያለ ነው አቡዳቢ ነው፣ ወደ ገና ወደ ዱባይ እንሄዳለን። ስለዚህ ይህን ፕሮግራም ታድመው እዚህ ፕሮግራም ላይ የመጣውን ኦፖርቹኒቲ ተጠቅመው እህቶቻችን እንዳልኩሽ የባንክ ብድርን ተመቻችቶላቸው መኪናም ገዝተው ቤትም ገዝተው ከዛ በተጨማሪ ደግሞ ተዝናንተው ከቱ ሩጫ ባይ ኔቸር የሚያዝናና ነገር ነው። ከዛ ተጨማሪ ደግሞ ላይክ መቅደና ረተው ብዙ ዘርፈ ብዙ የሆነ ኢቨንት ላይ እንዲሳተፉ ነው የምንፈልገው። ከዛ ተጨማሪ ምንድነው አፕሪል ፋይቭ እና ሲክስ ያው የፊታችን ቅዳሜ እና እሑድ ነው። ቅዳሜ ዕለት ማታ ላይ ሁሉም ተሳታፊዎች መጥተው የሚሳተፉበት የጋላ ዲነር እና የፋሽን ሾው ፕሮግራም አለ እና ሁሉም ዱባይ ላይ በሰባቱም ስቴት ላይ ያሉ ገልፍ ሪጅን ላይ የሚመቻቸውን ካሉ እንዲመጡ። ቱ አንደኛው ስፖንሰሮች ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ለሁሉም ከተለያዩ አገራት ለሚመጡ ተሳፋሪዎች ሀያ ፐርሰንት ዲስካውንት አመቻችቷል በኢኮኖሚም በቢዝነስ ክላስም። ስለዚህ ላይክ ኢትዮጵያ አየር መንገድ ተጠቅሞ ለዚህ ኢቨንት መምጣት ይችላሉ። ስለዚህ አፕሪል ፋይቭ ቅዳሜ ዕለት ከማታው አምስት ሰዐት ከማታው ኦልሞስት ሲክስ ፒ ኤም እስከ አምስት ሰዓት ከሌሊቱ ወደ ፒኤም እስከሌሊቱ እስከ ሚድናይት ድረስ አፕሪል ፋይቭ ላይ ከሰዓት ጀምሮ እስከ ሚድናይት የሚቆይ ፕሮግራም ነው። ፋሽን ሾው፣ ጋላ ዲነር እና የካልቸራል ሾና ዳንስ ፐርፎርማንስ አለ። ከዛ ዕለት ጠዋት ደግሞ ከጠዋቱ ሰባት ሰዓት በኢትዮጵያ ቁጥር አንድ ሰዓት እስከ አስራ አንድ ሰዓት ላይ ፕሮግራም አለ እና ይህ ሁሉ እንዲሳተፉ እንፈልጋለን እና ዘርፈ ብዙ ነው ለማለት ያክል ነው። ያው ዋናው ዓላማ ምንድን ነው? ብዙ ኤክስፕሌን ያደረገላችሁ እሱ ከቢግኒንግ ነው። አሁን ላይ የሚደረገው የፊታችን ኑር ላይ ኤፕሪል ሲክስ ሩጫ አለ። እየሮጥን መቄዶንያን እንርዳ ነው ያ። ሲሆን ምንድነው? ቲሸርቱን በመግዛት እንድትተባበሩ። ስትሮጡ ሜዳሊያ እና ሰርቲፊኬት ታገኛላችሁ። ይሄ ነው ያው እና እናንተ ደግሞ ቲሸርቱን የት የት ነው የሚያገኙት? የት የት እንደሚያገኙት ነገራቸው። ቲሸርቱን የት የት ቦታ ማግኘት እንደሚችሉ ቲሸርቱ በሁሉም ዱባይ ውስጥ ባሉ በሁሉም የኢትዮጵያን ሬስቶራንቶች ይገኛሉ ማለት ነው። እዛ ሄደው ይገዛሉ። ያው እየሮጡ መቄዶንያን መርዳት ማለት ነው። ሩጫ ውስጥ መቼ ነው? እሁድ ከሰባት ሰዓት ይጀምራል እስከ ዘጠኝ ሰዓት እዛ ደግሞ የፊታችን ለፊታችን በኢማራት ከሰባት ሰዓት እስከ ዘጠኝ ሰዓት ተዋወር። እሺ ታዲያ በመሮጣቸው መቄዶንያ የሚረዱት ቲሸርቱን በመግዛታቸው ነው። እሱን ሲገዙ ደግሞ መቄዶንያ ያዘጋጀላቸው ከዛ ደብዳቤ፣ ሜዳሊያ፣ ሰርቲፊኬት አለ። የሰርቲፊኬት እና ሜዳሊያ ቲሸርቱን እዛ መኪና ውስጥና ሜዳሊያ የሚሰጠው ሩጫውን ላጠናቀቀ ሰው እሱ ማንም ለተሳተፈው ለመሰለሽ አንደኛ ቲሸርት ሲገዙ ኦልሬዲ በቃ መቄዶንያን ረዱ። ገባሽ? ቲሸርቱ አሁን አብዛኛው መሮጥ የማይችሉ ሰዎች ቲሸርቱን በመግዛት እየተባበሩ ነው ያሉት። ግን ለእኛ መቶ እዛ ቦታ ላይ ቢሳተፉ የበለጠ ነው። ላይ ጥንት ነው፣ ያው በተለያየ ምክንያት፣ በስራ ምክንያት፣ በተለያየ ምክንያት መገኘት የማይችል እንኳን ቲሸርቱን በመግዛት መቄዶንያን ሰፖርት ማድረግ ይችላል፣ ነው ዓላማ። እሺ ቲሸርቱን ማግኘት የሚችሉት ኤኒ ኢትዮጵያን ሬስቶራንት ኢማራት ውስጥ ያለ ማግኘት ይችላሉ። ሌላ ደግሞ የቲሸርቱ ዋጋ ስንት ነው? ያ የቲሸርቱ ዋጋ መቶ ድርሃም ነው። በመቶ ድርሃም ሲገዙ ቲሸርቱን ብቻ አይደለም እንዳልኳችሁ ቅድም፣ ሜዳሊያ እና ሰርቲፊኬት አለ፣ እሱን ያገኛሉ። ቲሸርቱን ደግሞ ማግኘት ለሚፈልጉ ሰዎች ያው ኢዚ ባሉበት አካባቢ የኢትዮጵያን ሬስቶራንት ይገኛል። ግን አሁን ደግሞ ብዙ ዱባይ ውስጥ ያሉ ኢንፍሉዌንሻል ሆኑ ሰዎች እነ ሰለሞን፣ እንደገና ፋሲጋ ሁሉም ከኔጋ ያሉ ሰዎች መዲና ቤኪ፣ የተለያዩ ኢንፍሉዌንሻል ቲክቶክሮች ሰርተውበታል። እና እነሱም ፎሎ እያደረጉ በውስጥ ቢያናግሯቸው እኔ ጋርም አለ መግዛት ለሚፈልጉ ሰዎች በጣም በአጭሩ ሳስረዳችሁ ጉዳዩ መቄዶንያን ለማገዝ ቲሸርት በመቶ ድርሃም ብቻ በመግዛት መቄዶንያ ማገዝ ትችላላችሁ። ከቻላችሁ፣ ጊዜ ካላችሁ እሁድ በኢማራት ከ7 እስከ 9 ሰዓት ሩጫ አለ። እዛ ላይ ይሮጣችሁ ሰርተፊኬት እና ሜዳሊያ በመቀበል ታሪክ ላይ መመዝገብ ትችላላችሁ። ታሪካዊ መሆን ትችላላችሁ። ነገራችሁ ይህኛው ሀቢባ ታሪካዊ ለምሳሌ፣ ይህ ትልቁን ሩጫ ነው ወደ ዱባይ ያመጡት የኢትዮጵያን ታላቁን ሩጫ በዱባይ ላይ ላይ ኢትዮ አፍሪካ ነው እና የተለያዩ በዚህ ፍቃድ ተሰጥቶት ነው ይህን ነገር የሚያመጣው ሲያመጣው ደግሞ እንዳልሆነው ነው ላይ ሰላሳ ሺህ ድራም ራሱ ለመግዶ ነው ይገባል። ከዚህ በፊትም ሲመጡ አስገብተው ነው የመጡት። በዚህ እንት ላይ በመልካም በዚህ በጎ ፕሮግራም ላይ ቢሳተፉ ደስ ይለናል። በርቱ፣ እንበረታለን። እናንተን በርቱ ከጎናችን እያልናቸው